አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ላይ ሰላም ናችሁ? ከእኔ ጋር ሁሉም ሰላም ነው አልሐምዱሊላ። እኔ እዚ ይዟችኋል ጾሙ ያው እንግዲህ ረመዷናችን ሱብሐነሁ መቼም ኸይረ ነገር አይቆይ የሚባላል እውነት ነው። ያው ግማሽ ያደረግነው አላህ ደግሞ ጾሙን ከተቀበላቸው ባሪያዎቹ አላህ ያድርገን እና ያው እንግዲህ ጌማቴን ሳምቡሳ ምናምን እየጠባበስኩኝ ያው ላሳያችሁኑ፣ አብረን እናፍጥርላችሁ ነው። ያው ጌማቱን ሳቦካ አላሳየኋችሁም። ሳቦካ እንሻላ ብዙ አይነት አለ ጌማት፣ እንዴት አርግ እንደምናቦካው። እኔ ግን ብዙ ጊዜ ሞከርኩኝ እምቢ ብሎኝ ነበር። አሁን ይሄ ሁለተኛ ጊዜ ነው። መሻላ አሁን ጥሩ ሆኖ ቾልኛል ማለት ነው። ስንበላው ራሱ ኩርሽም ኩርሽም የሚል ጌማት ነው መሻላ። አቦካኩን እንዴት አድርጌ እንደማቦካው ለብዙ ሰዓት ራሱ ክርሽም ክርሽም እያለ እንዲቆይ ይረዳዋል ማለት ነው። ያ ማለት በኮንፍራወር ወይም ደግሞ በበቀሎ ዱቄት ነው ያቦካወቱ። ዱቄቱን ሳይሆን የሚጨመረው ዱቄቱን የበቀሎ ዱቄቱን ልክ እንደ ሙቅ አድርገን ከዛ ዱቄቱ ላይ መጨመር ማለት ነው። ከካሜራው ጋር እንደዛ ሲሆን ቆንጆ እንትን ሆኖ ይወጣልናል ማለት ነው። እንዲሁም ደግሞ እንግዲህ የምጠብስበት ሀገራችን መብራቱ ቀን ቀን ደካማ ስለሆነ በእንጨት ነው የሰራሁት። ይህንን ይመስላል ማለት ነው። ጌማት ኢንሻላ። ያው እንግዲህ አላህ ስብሀነው ተዓላ ሁላችሁንም ያሰባችሁትን አሟልቶላችሁ አሳግቶላችሁ ለሀገራችሁ ወቅታችሁ በቤታችሁ እንድትጾሙ ምኝትም ዳያም ነው። ሲቀጥል ደግሞ ሳምቡሳ ነው። ሳምቡሳ ይሄንን እየሰራሁት በድንች ነው የድንች ሳምቡሳ ነው ይሄ። ይሄንን ይመስላል ማለት ነው ትንሹን ያው እንግዲህ ብዙ ጊዜ አረብ ሀገር እንጠቀመዋለን በትንንሹ ቁርጥርጥ አርገን ውሃ ሳንጨምር በዘይት በትንሽ የዘይት ጥብስ ስናደርገው ራሱ ጣሙ በጣም ቆንጆ ጣም ይሰጠዋል በጣም ምርጥ ነው ማለት ነው ያው እዚ ሀገር እንግዲህ እኛ የምንጠቀመው ስጋ ላይ ሆን ይችላል ምስር እና ድንች አትክልት እንደዛ ነው ግን ከምንም በላይ ደግሞ ብዙ ጊዜ ስጋን ብቻ ትልቅ ምግብ አድርገን እናየዋለን እንጂ አትክልትን የሚያክል ነገር የለም ማለት ነው። በተለይ ምስር ምስር በጣም ምርጥ ነው። ምስር በሳምቡሳ ማለት ነው። እንደዙ ደግሞ ድንቹን ካሮቹን አድርገን አትክልቱ ጋር እንደዚህ ሳንቡሳ ስንሰራው ራሱ ቆንጆ ጣዕም ይኖረዋል እና ሳምቡሳዬን እኔ እንደዚህ አድርጌ ያው ሊጡን አብኩቼ ነው ይሄ ሊጡን አብኩቼ ነው። እንደሱን ደግሞ በምጣድ ሊጡን ዳምጠን ልክ ያረቦቹ አይነት እንትን አለ አይደል የእሱ አይነት አድርገን ጠብሰን መስራት እንችላለን ማለት ነው። ይህ አሁን ሊጡና ቦቼ እደመጥናመጥ እያደኩኝ በሳንቡሳ ቅርጽ ማውጫው እያ ነው የሰራሁት ማለት ነው። ይህንን ይመስላል ማለት ነው። እንግዲህ ሳንቡሳይ የድንቹ ማለት ነው ምርጥ ነው። እኔ ብዙ ቀይ እንዲሆን አልፈልግም። ልክ በዚ ከለር፣ በዚህ ዲዛይን ሲሆን አወጣዋለሁ። ብዙ ቀይ ሲሆን ያው የሰው ልጅ ፍላጎት ይለያል። ሁላችንም እንደ ፍላጎታችን ነው ማለት ነው። እና እንደዚህ እንደሆነልኝ አወጣዋለሁ ማለት ነው። አወጣና ሌላ ደግሞ ደግሞ የምስል ሳምቡሳ የሰራሁታለ እሱን አስከፍት ነው ምናምን ጨምረው ማለት ነው ዝግጅ ዬ ኢንሻላህ፣ ከዚህ የበለጠ አርጋች ሰሳች እንደምትጠቀሙ ተስፋለኝ፣ ያውቃለሁም። ያው እንግዲህ ውሎዬን ይን እንዴት አድርጌ ፍጡር እንደማዘጋጅ ለቤቴ ብዙ ጊዜ ቪዲዮ ተሰራ ቆይቻለሁኝ ላሳያችሁ ብዬ ነው። እና ሁላችሁን ሚሻ ላይ ያሰባችሁትን ሁሉ አሰብቶላችሁ በሀገራችሁ መታች ከቤተሰብ ከዘመድ ከባለቤታችሁ ጋር ከልጆቻችሁ ጋር የምትጾሙ አላህ እንዳደርጋችሁ ዱ የምነት ነው ማለት ነው። ብዬ ይህም ማለት ነው። ለእኔ እንደዚህ ሲሆን ሊወጪ ነው። ከዚህ በላይ እንዲቀላ ስለማልፈለግ ማለት ነው። እንደዚህ ሲሆን ግን አወጣለውን ሳምሳይን የደምቹ ሳምቡሳ ማለት ነው። ያው እንግዲህ የምጠብሰው ነገር ነግሬያችኋለሁ። ባንከርት ነው በእሳት ማለት ነው። ቀንቀንኛ ሀገር በጣም ችግር አለ መብራት በጣም ደካማ ነው። አሁን ይሄንን ሳምቡሳውን ስ እንደነገሩ አድርጌ ሊጠብስልኝ ይችላል። ይሄንን ጌማት አይጠብስልኝም። በጣም ነው የሚያበላሽብኝ። አሁን ይሄ ደግሞ የጨመርኩት የምስር ሳምቡሳ ነው ማለት ነው። የምስር ሳምቡሳ ነው ይሄን የጨመርኩት ምስሬን ሰርቼ ያው እንዴት እንደሰራሁት እንዴት እንደጠቀለልኩት ሁሉንም አይጠፋቸውም። ያው ግን ቂጣውን በመጥበሻ ነው እኔ ምጣድ ስላልጣርኩኝ በመጥበሻ ቂጣውን ጋግሬ በቢላዋ እየተለተልኩኝ ጠቅልዬ ምስሬን አድርጌ ነው የጠበስኩት ማለት ነው። ሹ ይሄ የምስሩ ሳምቦሳ ነው። እና ደግሞ ምንም የምትጎዱት ነገር የለም ላይክ ሼር አድርጉልኝ ማለት ነው። ላይክ ሼር ብታደርጉልኝ እንደዚሁም ደግሞ አንዳንድ ነገር ልሰራላችሁ የምትፈልጉት ነገር ካለ እንደዚህ እንደዚህ እንፈልጋለን ብላችሁ ብትሉኝ አቀርብላችኋለሁኝ። እየጠየቁ ማለት ነው። ያው እስከ ዛሬ ድረስ እኔ ጠፍቻለሁኝ ከሚዲያው ላይ ብዙም እንትናሉ ገና አሁን ብዙም ማበቆየውም አሁን ሳምንት እንደዛ ሊሆን አይኖ ከጀመርኩ ማለት ነው። እና ስለዚህ እናንተ ደግሞ ላይክ ሼር አድርጉልኝ፣ አበረታቱኝ ማለት ነው። ቅንነት ለራስ ነው ምንም የምንጎዳው ነገር የለም። ቅን መሆን ለራስ ነው። ያው መጥፎ ነገር እስከማልሰራበት መጥፎ ነገር እስከማለቅበት ድረስ አንዳንድ ሸሪአዊ ነክ ነገሮችን እንደዚሁ ደግሞ አንዳንድ የምግብ አይነት ነገሮችን እንደዚሁም ደግሞ ስለቤት ቤት ስለ አንዳንድ ነገር እንደዛ እንደዛ ነገሮችን ነው የምለቀው ማለት ነው። እና ላይክ ሸር እያደረጋችሁ እናንተም አበረታችሁኝ። ዋትሮሺ ሀባይብ እንግዲህ የምስር ሳምቡሳዬ ይሄው እንደዛ አድርጌ እየጠበስኩኝ ነው ያለሁት። አሁን ይሄው እየደረሰልኝ ነው። ይሄንን አሁን እንግዲህ አወጣለሁ። ከዚህ በላይ ማቅላት አልፈልግም፣ እያቸዋለሁ እኔ ያው የሰው ፍላጎት። እንደውም ይሄን ትንሽ ገባ ያለው ነገር ይመስለኛል። ትንሽ እንጂ ብዙ ቀይ እንደሆነ አልፈልግም። ትንሽ ብራውን ነገር ከሆነ አወጣዋለሁ ማለት ነው። በዚህ መልኩ እንግዲህ የሀገራችሁን እሳት እንግዲህ ይኸው እያያችሁት ነው ኢትዮጵያ እንደዛ አድርጌ ጨረስኩ። ይሄው እንግዲህ ሾርባዬንም ሰርቼ አዘገጃጅቻለሁኝ አሁን ወደ ማቀራረቡ እየደረስኩኝ ነው። ያው ስኳር ስለጨመርኩበት ትንሽ ሰዓት መታ ያድርገው ብዬ ነው ማለት ነው። እንዲሁም ደግሞ ወጤንም ሰርቼ ቁጭ አድርጋለሁኝ። ያው እንግዳ ስለሚመጣ ቤት በጊዜ ነው ሰራርቼ የጨራረስኩት። ያው ሾርባዬንም ሁሉንም ነገር እንግዲህ አቀራርባለሁኝ። አሁን ወደ ስፍራ እገባለሁ ማለት ነው። አሁን ይሄው እንግዲህ ሳምቡሳዬንም፣ ጌማቴንም፣ ቴምሬንም እንዲሁም ደግሞ ፓፓያ ፓፓያ ሀብሀብ፣ ሁሉንም አቀራረብ ያለሁኝ ያው እንግዲህ እንብላ ነው የምለው ውዶችዬ፣ እንብላ እንብላ እላለሁኝ። እንሻላ በያላችሁበት የአላህ ሰላምና እዝነት አይለያችሁ እላለሁኝ ሀባይብ። በተረፈ እንሻላ እኔም በሀገሬ ላይ መጥቼ እንደዚህ ለቤት ያብቅቶኝ ከቤተሰብ ጋር ለማፍጠር ስፍራ አዘጋጅቼ በራሴ ሰርች ሌት አድርጎ ትልቅ ነገር ነው። እናንተ ንም አላህ እንዲወፍቃችሁ ምኞቴም ዱአዬም ነው ማለት ነው ሀባይብ እናበያላችሁ በሰላማችሁ ብዝዝት ይበልልኝ ይላለሁ። አሰላሙ አሌይኩም ወረሕመቱላሂ ወበረካቱሁ።